ሄሎ ኤቭሪዋን ይሄ ቪዲዮ የተከበረውን የፔንጤ ሃይማኖት ተከታዮችን የሚመለከት ሳይሆን በፔንጤ ሃይማኖት ላይ ተሰስጎ ተሸሽጎ እራሳቸውን ጠብቆ የራሳቸውን ቢዝነስ ሲሰሩ ያሉ ሰዎችን ለማጋለጥ የተዘጋጀ ቪዲዮ ነው። ቪዲዮ እስከ መጨረሻ ድረስ ሳታቆራርጡት እስከ መጨረሻ ድረስ እንድትከታተሉ ትጠይቃቸዋለሁ። ሰብስክራይብ በማድረግ ቪዲዮውን ጀምሩ። በመጽሐፍ ቅዱስ አስተምሮት መሰረት ሐሰተኛ ነቢያትን ወይም መምህራንን ለመለየት የሚረዱ የተለያዩ ምልክቶችን እዚህ ቪዲዮ ላይ ቀርቦላቸዋል። ግን ዋናው ዓላማ ሰዎችን ለመኮነን ሳይሆን ራስን ከስህተት ትምህርት ለመጠበቅና እውነትን ለማስተዋል ነው ተብሎ የተዘጋጀው። በመጽሐፍ ቅዱስ እንዲህ ሲል ያስጠነቅቃል። የበግ ልምድን ለብሶ ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቅቁ ይላል። በዚህ መሰረት ሐሰተኛ ነቢያትን ለመለየት የሚረዱ አምስት ዋና ዋና ምልክቶችን ከነማብራሪያቸው ቀርቦላቸዋል። አንደኛውና ዋነኛው የመለያ ምክንያታቸው ከመጽሐፍ ቅዱስ ቃል ጋር መጋጨት ነው። እውነተኛ የእግዚአብሔር ነቢይ የሚያስተላልፈው መልእክት ከመጽሐፍ ቅዱሳዊ መሰረት አስተምህሮት ጋር ፈጽሞ አይጋጭም። ሐሰተኛ ነቢያት ግን ብዙ ጊዜ ቃሉ ላይ ይጨምራሉ ወይም ይቀንሳሉ። የራሳቸው ራዕይ ወይም ትርጉም ከመጽሐፍ ቅዱስ እኩል ወይም የበላይ ባለስልጣን እንዳለው አድርጎ ያቀርባሉ። ቃሉን ያጠምማሉ። ጥቅሶችን ከአውዳቸው ውጪ በመጠምዘዝ ለራሳቸው አጀንዳ እና ፍላጎት በሚስማማ መልኩ ይተረጉሙታል። እናም የባሰው ደግሞ ዋና ዋና አስተምህሮቶችን ይክዳሉ። እንደ ሥላሴ፣ የክርስቶስ አምላክነትን፣ የደህንነት መንገድ ያሉትን መሰረታዊ እውነቶች የሚቃረን ትምህርት ያስተምራሉ። በመጽሐፍ ቅዱስ ጋላትያ ላይ እንዲህ ሲል ያሳስባል። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚላይ ወንጌል ቢሰበክላችሁ የተረገመ ይሁን ይላል። ይህም እነሱን እያለ ነው ያለው። ሁለተኛው መጥፎ ፍሬ የማፍራት ባህሪ አለባቸው። የሀሰተኛ ነቢያት ፍሬ አብዛኛውን ጊዜ የሚከተሉትን ያጠቃል። የገንዘብ ፍቅርና ስግብግብነት ይታይባቸዋል። ሲበዛ ትምህርታቸውና አገልግሎታቸው በገንዘብ ላይ ያተኮረ ነው። ተከታዮቻቸውን ቁሳዊ ጥቅም ለማግኘት ይጠቅሙባቸዋል፣ ይገለገሉባቸዋል። ትዕቢት እና ራስን ከፍ ከፍ የማድረግ ስሜት አለባቸው። ከእግዚአብሔር ይልቅ የራሳቸውን ስማቸውንና ታምራታቸውን ከፍ ያደርጋሉ ትሑት ከመሆን ይልቅ በዝናቸው በታዋቂነታቸው ይመካሉ ይኮራሉ ሌላው ትልቁ ችግራቸው ደግሞ የሥነ ምግባር ብልሹነት ይታይባቸዋል በህይወታቸው ውስጥ እንደ ዝሙት መለያየት መፍጠር በቁጣ መናገር ያለው የቅድስና ህይወት መጓደል በግልጽ ይታይባቸዋል ባህሪያቸውም ነው ሶስተኛው ምልክት ደግሞ ትኩረታቸውን በገንዘብና በራሳቸው ዙሪያ ላይ ያጠነጥናሉ። የእውነተኛ ነቢይ ዋና ትኩረት የእግዚአብሔርን ክብር መግለጥ ሰዎችን ወደ ክርስቶስ ማምጣት ነው። የሐሰተኞች ትኩረት ግን ሌላ ነው። ወንጌልን ይሸጣሉ። በረከትን፣ ፈውስን እና ትንቢትን ከገንዘብ ጋር ያያይዙታል። ለአገልግሎቱ ወይም ለነቢዩ በመስጠት ብቻ የሚገኝ ልዩ ነገር እንዳለ አድርጎ ያስተምራሉ። እጅግ ሲበዛ የግል ዝናን ይገነባሉ። ከኢየሱስ ክርስቶስ ይልቅ ራሳቸውን እንደ ልዩ እና ብቸኛ የእግዚአብሔር መልእክተኛ አድርጎ ያቀርባሉ። የተከታዮቻቸውን ታማኝነት ለክርስቶስ ሳይሆን ለራሳቸው እንዲሆኑ ይፈልጋሉ። አራተኛው ምልክታቸው ትንቢታቸው አለመሳካት ነው። ይህ በመጽሐፍ ቅዱስ ውስጥ ከተጠቀሙበት ከተቀመጡት ግልጽ መመዘኛዎች አንዱ ነው። አንድ ነቢይ በእግዚአብሔር ስም ትንቢት ተናግሮ የተናገረው ነገር ሳይፈጸም ቢቀር ያ ሰው ከእግዚአብሔር እንዳልተላከ ግልጽ ምልክት ነው። ትንቢቱ ካልተፈጸመ የእግዚአብሔር እግዚአብሔር አልተናገረውም ማለት ነው። አሻሚ ትንቢቶችን ብዙ ጊዜ ሐሰተኛ ነቢያት የሚናገሩት ትንቢት በማንኛውም መልኩ ሊተረጎም የሚችል ግልጽ ያልሆነና የማይለካ ነው። እውነተኛ ትንቢት ግን ግልጽና ሊረጋገጥ የሚችል እውነትን የያዘ ነው። በዚህ መለየት ይቻላል። አምስተኛና የመጨረሻው ስለ ኢየሱስ ክርስቶስ የተሳሳተ ትምህርት ማስተማር ነው። ይህ በጣም ወሳኝ መለያው ሲሆን፣ የሐዋርያ ዮሐንስ መልእክት ማንኛውም መንፈስ ከእግዚአብሔር መሆኑን የምንፈተንበት መንገድ ሲሳይ ዋናው መለኪያ ስለ ኢየሱስ ክርስቶስ ያለው አቋም መሆኑን ይናገራል። የክርስቶስ ሰው መሆኑን ይክዳሉ። ኢየሱስ በእውነት በስጋ ወደ ምድር እንዳልመጣ ይናገራሉ። በደሙ ስለ ኃጢአት የከፈለውን ዋጋ፣ ሞትና ትንሣኤውንም የሚቃረን ወይም ሌላ ተጨማሪ ነገር የሚያስፈልግ የሚመስል ትምህርት ያስተምራሉ። በማጠቃለያም ቪዲዮን ሲጨርስ እነዚህን ምልክቶች በማስተዋል አማኞች ራሳቸውን ከጥፋት እንዲጠብቁና በእውነተኛው የእግዚአብሔር ቃል ላይ እንዲጸኑ ይረዳቸዋል። ዋናው መፍትሄ ቃሉን በደንብ ማጥናት ነው፣ መመርመር ነው። መጽሐፍ ቅዱስ ራሱም ቢሆን ቃልን መርምሩ ስለሚል መመርመር አለባችሁ ወዳጆቼ። በጸሎትና በመመራት ጤናማ በሆነች ቤተ ክርስቲያን ውስጥ መተካከል ነው። ዋናው ቁም ነገር፣ ስለዚህ ከሚያስመስሉ ከአጭበርባሪ ለግላቸው ሃይማኖትን ለግል ጥቅማቸው ሆኖ ከሚጠቀሙ አስመሳይ ነቢያት ራሳችሁንና ቤተሰባችሁን ጠብቁ እያልኩኝ ቪዲዮውን አጠናቅቃለሁ። መልካም ቀን ሰናይ